እሷ ሙስሊም ነበረች እኔ ኦርቶዶክስ ነኝ በጣም ደስ ይላል ረዥም አመት ነው አስር አመት ማን ነበር ግን መጀመሪያ ፍቅር ጥያቄውን ያነሳው ብቻም ምንም ብል አይታይም የለም። ከሷ ጋር ሷ ካልገባች አይሆንም ፍቅር ተገላለጽል በጣም ነው የምወደ በጣም ነው ማከብር ሺህ አመት ኑሮ ላይ መግለጽ አልችልም ያው የእሷ መኖር ለእኔ ብዙ ነገር ነው የተከበራችሁ ተመልካቾቻችን የውሃ አጣጭ ሰዓት ላይ ነው የምንገኘው። ዛሬ ዛሬ በለተ እሑድ ደግሞ በውሃ አጣጭ ሰዓት ወደ ሽሮ ሜዳ አካባቢ ያቀንተናል። አብራችሁን ትቆዩ ዘንድ ደግሞ የአክብሮት ግብዣ ነው። መልካም የሆነ ያማረ ለተ ሰንበት ይሆንላችሁ። እንደት እንዴት ናችሁ ሰላም ነው። ቲክቶክ ላይ ብዙ ያውቃችኋል ብዬ ተስፋ አደርጋለሁ። ስም አበረታደሰ ይባላል። ያው ምን ኑሮ እዚህ ሽሮ ሜዳ ነው። ባለትዳሮች ነን። የሁለት ልጆች ወላጆች ነን። አዎ ደስ ይላል። በጣም እንዴት ወደ ፍቅር ተገባ? መጀመሪያ ከሱን እናስ አስኪ ወደ ፍቅር የተገባው ባጋጣሚ ነው። እሺ። እና እሱ የተተዋወቅነው እና በፍቅር እንትን ላይ ብዙ አመት አልቆየንም። አመት በአመት ከዛ በኋላ ግን በትዳር ዘጠኝ አመት አጠቃላይ አስር አመት። በጣም ደስ ይላል። ረዥም ማለት ነው አስር አመት። ማን ነበር ግን መጀመሪያ ፍቅር ጥያቄው ነው ያነሳው? ዞር ና ያው ወንድ ልጅ ነው። መቼ የሚያነሳው በእርግጥ ታክሲ ውስጥ ነው ትውውቃችን። ወደ ሆነ ቦታ እየሄድን ያው እኔ ቦታውን እሱ አታውቁም ነበር የምትሄድበትን ቦታ አካባቢውን ወደዛ ይዣት እየሄድኩ በዛው ነው የመግሪያ መንገድ ወደዛው ነበር እና ስልክ ስለዋወጥን በቃ መደዋወል ጀመርን ሷ ያስኮ ልጅ ነች እኔ ሽሮ ሜዳ ነኝ ወደ ቃሊቲ አካባቢ ነው የተገናኘ ነው ያው እዚሁ ከተዋወቀን በኋላ ስንደዋወል ምናምን በፍቅር ተጠልፋ እዚሁ ቀርታለች እዚሁ መታለች። በጣም ደስ ይላል ነው በፍቅር የቆያችሁትና ቀጥታ ወደ ትዳር ነው ትዳር እንዴት ነው ትዳር በጣም ቆንጆ ነው። ትዳር ወደ ውስጥ ትዳር ላይ ሲሆን ነው ብዙ ነገር የሚታወቀው። በፍቅር ለመተዋወቅ ያክል ከቆየሽ በኋላ ወደ ትዳር ስትገቢ በጣም ደስ ይላል። እኔ ወደ ትዳር እንዲገቡ ነው የምመክረው እና ለእኔ ትዳር በጣም ቆንጆ ነው። ዘጠኝ ዓመት መቼም በትዳር ስትቆዩ እንግዲህ፣ ሰውና ሰው አይደለም እግር እና እግርም ይጋጫል ይባላል እና ቻሌንጁ ሲገጥሟችሁ በትዳር ውስጥ እንዴት ነው የምታልፉት? ያው አለ ጸብ ይኖራል መቼም እግርና እግርም እንዳልች ይጋጫል። በእርግጥ ያው እንደዚህ አይነት ነገር ውስጥ ገጠመኝ ብንገባም እሷም ቤተሰቦች አሏት። ያው ነገሩ እስኪበርድ ለአንድ ቀንም ለሁለት ቀንም ቢሆን ቤተሰብ ጋር ትሄዳለች፣ ነው ነገሩ እንትን ካለ በኋላ እንታረቃለን። ግን ያው ብዙ ጊዜም ግጭት ደርሶ ብን አያውቅም። ያው የሚዋ ደርሶ አይጣላም። በእርግጥ አንዳንዴ ደግሞ ነገሮችን ለማብራት ወይ ውሃ ሆናለሁ ወይ እሷ ውሃ፣ እንጂ ሁለታችን መልዱ ውስጥ ከገባን ነው ወደ ትዳር መምጣት የሚፈልጉ ተመልካቾች ይኖራሉ፣ አሁን ትዳር ውስጥ መግባት የሚፈልጉ እና ለእነሱ ከእናንተ ተሞክሮ ብታስተላልፉት ነገር ይኖራል። አዎ ያው እንዲገቡ ነው እንዲቀላቀሉ ነው። ብቸኝነት ይውሰው ትዳር አስር እጅ ይሻላል። በእርግጥ ትዳር ያው ከእግዚአብሔር መመረጥ ነው። ትዳር ያው እግዚአብሔር ነው መርጦ የሚሰጠን አቻችንን፣ ያው ቢጤያችንን ካገኘን ጥሩ ሰው ማናችንም በትዳር ብንኖ ለወልዶ መኖር ምናምን፣ እኔ አሁን በጣም ከወለድኩ ካገባው በኋላ ነው፣ ማንም የሚያከብረኝም የምከብረውም እኔም በሰላም ወጥቼ የምገባው አሳቢ ሰውኛለሁ ትልቅ ሰውኛለሁ። ለእኔ በጣም ለውጥ አለው። ትዳር ውስጥ ካገባ ለእሷም ለእኔም ትልቅ ለውጥ አለን። ያው ከዚህ በላይ ደግሞ ብዙ እንድንቆይ እግዚአብሔር ርዳን ነው። እንዴት ነበረ የሰርግ ልበል? ወደ እሱ ልመልሳችሁ እስኪ አስታውሱኝ እሱን ነገር እኛ ሰርግ ምናምን አልደገስንም። ለምን ብዙ ወጪ ስለሚኖረው ይሄንንም በታሰበ ሁኔታ ትንሽ ነገር ነው ፕሮግራም ያደረግ ነው፣ ለመተዋወቅ ያክል እና ለዛ ነው እኔ ደግሞ ቤተሰብም ትንሽ ከኔ ጋር እንትን ስለነበረ፣ ለዛ ትንሽ ሽማግሌ ላኩኝ። በቃ ወደ እሱን የተመለስኩት ወደ እሱ ወደ ትዳር ነው የገቡት እና በዚህ ሁኔታ ነው የፕሮግራሙን እንትን ያደረግ ነው። የቤተሰብ ጫና ይኖረዋል ብዬ አስባለሁ። መች እንዴት ተወጣሽ? እሱን ነገር ልመለስልሽ እና ሰርግ ወዳልሽው በእርግጥ እሷ ሙስሊም ነበረች፣ በሰዓቱ ሙስሊም ነች። እሷ ሙስሊም ነበረች፣ እኔ ኦርቶዶክስ ነኝ። ያው የቤተሰብ ትንሽ ጫና ነበረባት፣ ያው እምነትም በመቀየሯ ምናምን እና ትንሽ ፕሮግራም ያው ለሰርጉ ቤተሰቦቿን እንትን ብለናል፣ ሽማግሌም ልከናል ትንሽ ንግድ ስለ ስለነበሩ እንትን አላሉም፣ አልተገኙም። ያው ብቻ ግን ሰላሙ ወርዶ አለውን አሁን ሰላም ላይ ነን። ያው የውሷም እምነቷን ከቀየረች ኦልሞስት ወደ ዘጠኝ አመት ይሆናታል። ከኔ ጋር በፍቅር እያለች ነበረች እምነት እስከ መቀየር ደርሳለች። ውዴ አሻም ቲቪ ተከታታዮቻችን፣ አሻም ቲቪ ተደራሽነቷን እያሰፋች በተለያዩ መረጃዎች አዝናኝና ቁም ነገር አዘል ፕሮግራሞቿ በጥራት ወደ እናንተ ተመልካቾቿ እያደረሰች ትገኛለች። ሆኖም ቀደም ብለው በስራችን ይተዳደሩ የነበሩ አሻም ቲቪ እና አሻም ኢንተርቴንመንት የቲክቶክ ገጾች ለጊዜው በቁጥጥራችን ስር ስላልሆኑ፣ ውድ ተከታታዮቻችን በይፋ እስከምናሳውቃችሁ ድረስ በእነዚህ የቲክቶክ ገጾች የሚለጠፉ ነገሮች የአሻም እንዳልሆነ እንድትገነዘቡ እናሳስባለን። አሻም እነዚህን ገጾች ለማስመለስ በሕግ አግባብ እየሄደች እንደሆነ ለማስገንዘብ እንወዳለን። እስከዛው ድረስ የአሻም አዲሱ የቲክቶክ ገጽ አሻም ኢንተርቴንመንት 2 ከ2500 በላይ ተከታይ ያለውን ፎሎ በማድረግ እንድትከታተሉ ስንል ለማስገንዘብ እንወዳለን። የአሻም ትክክለኛ የሶሻል ሚዲያ ገጾች በዩቲዩብ መዝናኛ ከ144000 በላይ ተከታይ ያለው በዩቲዩብ ዜና ከ26000 በላይ ተከታይ ያለው በፌስቡክ ከ150000 በላይ ተከታይ ያለው በኤክስ ከ14000 በላይ ተከታይ ያለው በቴሌግራም ከ21000 በላይ ተከታይ ያለው እንዲሁም በኢንስታግራም አካውንታችን ጭምር ፎሎ በማድረግ ቤተሰብ ይሁኑ። አሻም ለሁላችን። እዚህ ላይ ምናየው መሰላችሁ በጣም የፍቅርን ኃያልነት የሁለት ልጆች ወላጅ ነን ብላችሁኛልና እናትነት እንዴት ነው ካንቺ ልጀምር እናትነት በጣም ጥሩ ነው እኔ ብዙ ነገር ልጅ ከወለድኩ በኋላ ብዙ ነገርን እንትን ብያለሁ ተምሬያለሁ አሁን ልጅ ስትወልጂ ልትወጪ ከጓደኞች ጋር ከትዳር ከሌሎች ልጅ ከሌላቸው ጓደኞች ጋር ትቀንሻለች ለምን እነሱ ልጅ ስለሌላቸው ብዙ ነገር ሊፈልጉ ይችላሉ አንቺ ደግሞ በዛ ሰዓት ልጆችሽን ነው በቃ እንዴ በጣም ልጅ ማለት በጣም ትልቅ ነገር ነው። ልጅ ሲመጣ ደግሞ የበለጠ ፍቅር ይመጣል። ቤት ውስጥም እሱም እኔም በጣም ፍቅር ወደ ውጭ የምትሆን ወደ ቤት ታደርጊያለሽ። ከልጆችሽ ጋር ምናምን መዝናናትም ካለብሽ ከልጆችሽ ጋር መዝናናት፣ ቤት ውስጥ ምንም ነገር ካለ ከልጆችሽ ጋር ነው የምታሳልፊ እና ከልጅ ጋር ሲሆን ደግሞ የበለጠ ትዳር ውስጥ ሆኖ ከልጅ ጋር ሲሆን ደግሞ የበለጠ ጥሩ ነው ትዳር እሺ እሷን ጠይቄ እንደው አንተን ብተው ደግሞ ተመልካቾችም አንተም ትቀይመኛለህ እና አባትነት እንዴት ነው ላንተስ? መጀመሪያ አባት ከስትባል ለእኔ አባትነት እንዳቀባበልሽ ነው። በነገራችን ላይ እኔ ለእኔ አባትነት በጣም ይለያል። እኔ በእኔ በኩል የዘንድሮ ልጆች የድሮ ልጆች ያው አባታቸው ላይ እስከዚህም ናቸው። እናት ነው የሚወዱት። የዘንድሮ ልጅ ግን አባቱን ከእናቱ በላይ የሚወድ ልጅ አለ በአሁኑ ጊዜ። ለምን አባቶች ያው የምንሰጣቸው ልዩ ፍቅር ነው። እኔ ልጆቼ ለእኔ በጣም ህይወቴ በያቸው? ግን ያው እቺ ልጅ አሁን መጀመሪያ እኔን ፍቅር እያለን ብዙ ተሰቃይታለች በእኔ ምክንያት ከቤተሰብ ጋር ምናም በቃ ብዙ መከራ ነው ያየችው። ያው ፈጣሪ እዚ ያደረሰን እንጂ አስር ዓመት ያልስንቆይ እነቶ መቀየሯ በምን በቃ ብዙ ጣጥ ብዙ ብዙ ብዙ ማለት ይቻላል። ውስጣችን ተከፍቶ ቢታይ ጥሩ ነበር። እና ልጆቼን ከወለድኩ በኋላ አንድ ልጅ የመጀመሪያ ልጅ ስውልድ ቤተሰቦቿ መምጣት ጀመሩ። አባቷ በጣም ትልቃችን ናቸው ለእኛም፣ እናቷም እንደዛው እና እህቷም አለች። ትመጣ ጀመረች መምጣት አንዳንድ እያሉ ሲመጡ ምን ሲሉ ወንድ ልጅ ደግሞ የላቸውም እነሱ ሶስቱም ሴቶች ስለሆኑ አባቷ በጣም ልጃችን ይወዷል ወንዱ የሆነ ጊዜ እንዲሁም እዛ ሄዱ አመት ሁሉ ቆይቷል ልጁ እና በቃ ያው ሁለተኛው ልጅ ሲወለድ ምናምን በቃ ያው ምንም አማራጭ የለም ፍቅር አሸንፏል ማለት ነው። ያው ፍቅር አሸናፊ ነው፣ ሁሌም ፍቅር ያሸንፋል። እና ባለትዳሮች ብቻ ትዳሮች ሲገቡ ምንም ነገር ቢገጥማቸውም ሰከንድ ባለ መንፈስ መደማመጥ። ትንሽዬ ሰከንድ ነች፣ ብዙ ጣጣውስ መከተን፣ ትንሽዬ ሰከንድ፣ ብዙ ጣጣውስ ቢያንስ። እሷ ነገር ቢያበሳጭኝ እንኳን እወጣና እሄዳለሁ፣ በቃ ወይ ውዬ ምናምን ስመጣ ነገሩም ያልቃል፣ ወይ ደውላ የት ሄደህ ነው ትለኛለች፣ እና በቃ እንጂ ምናምን ትላለች፣ ደግሞ ትረሳዋለች ወዲያው። ብቻ ያው እንደዛ ነው ለእኔ ልጆች ደግሞ በረከትም ናቸው። የራሳቸውን ነገር የሚይዘው ነው የሚወለዱት ይባላል። አስር ዓመት እንድትቆዩ ያደረጋችሁ ነገር ይኖራል የተለየ የምትሉት? ያው ፍቅር ነው አስር ዓመት ያው ኑሮን አይደለም ምንም የለንም። ያው በእናት በአባት ቤት ነው በሰዓቱ። ያው ያው እኔ ያው ወጣትነት አለብኝ እሷም ወጣትነት አለባት። ብቻ ያው ከነገ ዛሬ ይሻላል። ለምዳሱ ልጆቼ ከመጡ በኋላ በፊት ለሁለታችን ነበር። ለአንድ ወር ነው የምንጨነቀው። አሁን ግን ለልጆችም ማሰብ አለ ብዙ ነገር ስላለ የማይሰራም ስራ ቢሆን ምንም ጠንክረን እንሰራለን። እኔ ሞተር ነው የምሰራው። አሁን ደግሞ ከእግዚአብሔር ጋር ያው ሹፌርም አንበሳ ላይ እየገባው ነው። እሷም እንደምታውቂው አበሻ ልብስ ምናምን ትሰራለች፣ ጥበብ ትሰራለች። ያው ለውጥ ነው ለኛ ከፈጣሪ ጋር ያው ሶስተኛ ልጅ አስበናል። በጣም ደስ ይላል። ወደ ሶሻል ሚዲያ ልመልሳችሁ እና የሶሻል ሚዲያ ተጠቃሚዎች ናችሁ። ስፔሻሊ ደግሞ ቲክቶክ ፕላትፎርም ላይ ያላችሁ እና እስኪ ስለሷቸው ሁ እንዴት ተጀመረ? ቲክቶክ የተጀመረው አጋጣሚ ነው። እሱ የጀመረው እና የሆነ ነገር ለቀቀ የኔን እና የእሱን ሲለቅ እንትን ላይ ቫይራል ላይ ወጣ እና በዛ በቃ ተነሳስተን ይሄ ነገርማ መቀጠል አለበት፣ ይሄ ብዙ ነገር ሊያመጣ ይችላል በማለት ነው ትልቅ ደረጃ ልንደርስ እንችላለን በእሱ በቲክቶኩ ብለን ጀመርን። አሁን ተመስገን ትልቅ ቦታ ደርሰናል፣ ትንሽም ቢሆን ይህን ያክልም ባንሄድ ይበቃል። የመጀመሪያ አይነት እስከ ደረጃ ቆንጆ ነው። እና ከኛ ጋር ያገናኛችሁ ቲክቶክ ነው። ገንዘብ ትሰሩበት አላችሁ? አይ ፕሮሞሽን የሆነ እንትን ስላልመሰለን ነው እንጂ ትንሽ በሂሳብ ምክንያት እንትን ስላለን ነው። ከአንድም ሁለት ልንሰራ ነበር። አሁን በቅርቡ ደግሞ ምንሰራው አለን። የሆነች ማስታወቂያ ያለች ምንሰራት ያው ቲክቶክንም በትርፍ ሰዓታችን አለን። የራሳችን ስራ ሁለታችንም አለን። እግዚአብሔር ይመስል እንዳለች ቲክቶኩ ማመጣቱ እንደዛው ነው። የራሴ ነበረኝ፣ ብቼን መለቀው ምንም አይታይልኝም። ከእሱ ጋር የመጀመሪያ ጊዜ አንድ ቀን ማታ ላይ ለቀቅን። በጣም ታየልን ኮሜንት ሁሉ በቃ የሚገራርም ነው ከዛ ደገምን በቃ ወጣ ሚሊዮን ሁሉ ምናምን አው በተክ እና ያው ብቻ ሰውን ባለጥንድ ጥንዶችን ይወዳል ብቻዬን ምንም ብል አይታይም የለም ከሷ ጋር ሷ ካልገባች አይሆንም እንደ ህይወቴ ነው ማለት ነው የገጠማችሁ ኮሜንት አለ እንደው ቲክቶክ ከዚህ በኋላ አንሰራም የሚያስባላችሁ እንደዛ የለም እስካሁን እንዲሁም በርቱ፣ ጠንከሩ፣ በጣም እንወዳቸዋለን ምናምን ነው እንጂ ይህን ያክል እንትን እስካሁን አላጋጠመንም። አይ የብዙ ቲክቶከሮችን አሁን ኮሜንት እናያለን። በእርግጥ ገጠመኝ ምናምን ገብተን ስናይ ስድብ ይኖራል፣ ግን የኛ ላይ የናሌ ክፋ ስድብ የለም። በጣም ብዙ ሰው ቀጥሉበት፣ በርቱ ነው የሚለን። እንደዛም ስለሆነ ነው ፎሎወራችን ገና ከከፈትን ቲክቶኩ አመት እራሱ አልሆኑም ህዳር ውስጥ ነው አመት የሚሆነው፣ ህዳር ከምናምን መጨረሻ አካባቢ አመት ይሆናል። 30 ምናምን ሺህ አለ። እንደውም ብዙም አንለቅም እኛ እንደ እንትኑ እንትን ብለን እዚህ ቤታችን ውስጥ በትርፍ ሰዓታችን ወይ ማታ ላይ ምናምን ነው የምንለቀው። እና የከፋ ኮሜንት የሉ የሚያበረታታ ነው ምናምን። አንዳንድም ይኖራሉ ያው ያስተካክላሉ። ቪዲዮ ሰርች የላቸዋለው ኮሜንት ላይ የምትሳደቡ ብያለሁ። ብቻ ያው መልካም ነው ጥሩ ነው። ሰው ትዳር ውስጥ ለመግባት ብዙ ሰው እንፈራለን፣ ትዳር ውስጥ ከታች አብሮ መነሳትን እና እናንተ ደግሞ ከስር መሰረቱ አብራችሁ ነው የመጣችሁት እና እሱ ነገር እስኪ ለተመልካቾች የምታስተላልፉት ነገር ካለ አሁን የአሁን ሴቶችም ወንዶችም በትዳር ላይ ይፈራሉ። አንደኛ የሚፈሩት ደግሞ ብር ነው። ገንዘብ የለንም። ገንዘብ በፍቅር ይመጣል። አብረሽ ስትኖሪ ተቻችለሽ ስትኖሪ ይመጣል። ቀስ እያለ ነው። እኔና እሱ አሁን ስንገባ እኔም ስራ የለኝም ነበር፣ ግን እንደዛም በቃ ስራ የለኝም ብዬ ትዳሩን አልተውኩም። ይሁን በማለት እዚህ ማዘርጋ የእሱ ማዘርጋ ነበር ስራ ከሳቸውን እያገዝኩ እንደዚህ ለራሴ ተቀጥሬም ሰርቻለሁ። ተቀጥሬ ሰርቼ ነው አሁን የራሴን የከፈትኩት። እንደዛ ሲሆን ከመጀመሪያው ከመጀመሪያው የራስሽ የእሱና የአንቺ ሲሆን ፍቅር ይኖራል። ምንም ነገር ሲበጣ ብርም ሆነ መኪና ምንም ነገር ሲመጣ አብሮ ፍቅሩም ያድጋል ብሩም ያድጋል። ግን የአንዱ የአንዱን አይቼ ናይቼ ትዳር ገባለው ምናምን እሱ ጥሩ አይደለም እና ከመጀመሪያው ከመነሻው ቢሆን እና ደግሞ ወይ ተቻችሎ ጓደኛ መስሎኝ አንዱ ሊኖረው ይችላል፣ አንዱ ላይኖራት ይችላል፣ ወይ እሷ ወይ እሱ። ግን በቃ ይሄንን ረሱ ብሩን ማየት አይደለም ዋናው ፍቅሩ ነው። በቃ ፍቅር ካለ ሁሉ ነገር ይኖራል። መከባበር ካለ እንደዛ ላለሁ ብዬ አስባለሁ። እኔ በእኔ እንደዛ ነው። ትንሽ ልጨምርልሽ ያው ገልጸዋለች በበቂ እኔና እሷ በተጋባን ጊዜ በእርግጥ እኔ ስራ ነበረኝ። 2500 ብር ነው ደሞዝ የዛሬ 1 ዓመት 2500 ነው። በእሱ ላይ ደግሞ ቤኪራ ያለብኝ 200 ብር ቤኪራ እከፍላለሁ። አለቀ። ብሩን ያው ብቻ ፍቅር ነበር በእርግጥ። በአንበላም ብናድር ችግር የለብንም። እናታችን ያው በህይወት ከነበረች ያኔ የኔ እናት ቅርባችን ነች፣ እዚሁ አካባቢ ነች። እሷ ጋ ሄደንም ራት ቁርስ ምናምን በቃ የሆነ እያለን ብቻ እየኖርን ነው። በዛም ሰዓት እቃ ብቴ ቤት እቃ ምንም የለን ምን በቃ አንድ ፍራሽ ነው ይዘን የገባ ነው። ከሰል ማንደጃ ነው፣ ቡና ረከቦት እህታችን ነች የሰጠችን። በቃ ብቻ ያው ግን አስር ዓመት ላይ አሁን ላይ ከፍተኛም ባይባል ጥሩ ላይ ነን፣ እግዚአብሔር ይመስገን። ነገ ከነገ ወዲያ ወጣቶች ነን። ነገ ከነገ ወዲያ ደግሞ ያው ቀን ቀንን ይወልዳል። ውድ አሻም ቲቪ ተከታታዮቻችን፣ አሻም ቲቪ ተደራሽነቷን እያሰፋች በተለያዩ መረጃዎች አዝናኝና ቁም ነገር አዘል ፕሮግራሞቿ በጥራት ወደ እናንተ ተመልካቾቿ እያደረሰች ትገኛለች ሆኖም ቀደም ብሎ በስራችን ይተዳደሩ የነበሩ አሻም ቲቪ እና አሻም ኢንተርቴንመንት የቲክቶክ ገጾች ለጊዜው በቁጥጥራችን ስር ስላልሆኑ፣ ውድ ተከታታዮቻችን በይፋ እስከምናሳውቃችሁ ድረስ በእነዚህ የቲክቶክ ገጾች የሚለጠፉ ነገሮች የአሻም እንዳልሆነ እንድትገነዘቡ እናሳስባለን። አሻም እነዚህን ገጾች ለማስመለስ በሕግ አግባብ እየሄደች እንደሆነ ለማስገንዘብ እንወዳለን። እስከዛው ድረስ የአሻም አዲሱ የቲክቶክ ገጽ አሻም ኢንተርቴንመንት 2 ከ2500 በላይ ተከታይ ያለውን ፎሎ በማድረግ እንድትከታተሉ ስንል ለማስገንዘብ እንወዳለን። የአሻም ትክክለኛ የሶሻል ሚዲያ ገጾች በዩቲዩብ መዝናኛ ከ144000 በላይ ተከታይ ያለው በዩቲዩብ ዜና ከ26000 በላይ ተከታይ ያለው በፌስቡክ ከ150000 በላይ ተከታይ ያለው በኤክስ ከ14000 በላይ ተከታይ ያለው በቴሌግራም ከ21000 በላይ ተከታይ ያለው እንዲሁም በኢንስታግራም አካውንታችን ጭምር ፎሎ በማድረግ ቤተሰብ ይሆኑ። አሻም ለሁላችን! ተሰርቶም ይመጣል እኮ ፍቅር ካለ አንድ ላይ ሁሉም ሰው ከተባበረ። ትዳር ውስጥ ደግሞ በረከት አለ ይባላል። ትዳር ሲገባ የራሱን የሆነ በረከት ይዞ ይመጣል ይባላል። አዎ እኔ ፕሮግራሜን እየጨረስኩ ነው፣ ግን በመጨረሻ ማስተላለፍ የምትፈልጉት ማመስገን የምትፈልጉት አካል ካለ እና ከዛ በፊት ግን ፍቅር ተገላለጿል። ፍቅር ሁሌ ነው ፍቅሬን የምገልጽላት። አሁን አደባባይ ላይ እንደው እድሉን አግኝቼ መግለጽ ከቻልኩ እናንተንም አመሰግናለሁ እንድገልጽ ስላደረጋችሁኝ። በጣም ነው የምወድሽ፣ የኔ ውድ፣ የልጆቼ እናት ሺህ ዓመት ኑሪልኝ። ያው የሷ መኖር ለኔ ብዙ ነገር ነው፣ በእውነት ነው። ለኔ ብዙ ታግላለች። እያልኳችሁ የነበረው ይሄን ነው። ለኔ በቃ ሕይወቴ በያት የምር ነው። እኔ ጋር ብዙ ተሰቃይታለች፣ ብዙ እኔ ታምሜ የነበረ ረጅም ጊዜ ከጎኔ በቃ ብዙ ስቃይ ብቻ መከራ አይታለች። ያው ሊነጋ ሲል ይጨልማል ነው። የኔ ውድ በጣም ነው የምወድሽ። የልጆች እናት የኔ ማር እላታለሁ። አይ ትልቁ ልጅ ትምህርት ቤት ሄደው ነው ትንሹ አለ። ያው ልጆቼ ለኔ መጀመሪያም ብዬሻለሁ፣ ህይወቶቼ ናቸው። ከምንም ነገር የሚገድቡኝ ልጆቼ ናቸው። በቃ ምንም ነገር ለማድረግ ሰለ ልጆቼ ናቸው ፊት ለፊት የሚመጡት። ብቻ ለእኔ ብዙ ነገሮቼ ናቸው፣ ወዳቸው ልጆቼን ከምንም ከማንም በላይ። አዎ የምናመሰግነው አካል በእርግጥ እዚህ ጣቢያ ላይ እንድንቀርብ ያደረጉን የቲክቶክ የቲክቶክ ቤተሰቦቻችን ናቸው ፎሎዋችን እንዲሁ በቃ ላይክ፣ ሼር እያደረጉ ብዙ ነገር በርቱ፣ ጎበዝ የሚሉን አሉ። የቲክቶክ ቤተሰቦቻችን እነሱን በጣም ነው የምናመሰግነው። ከዚህ በላይ ደግሞ ከፍ ያለ ቦታ ደረሼ እነሱን እንደማመሰግን ተስፋ አለኝ። በጣም ነው ማከብራቸው፣ እወዳቸዋለሁ እላለሁ የቲክቶክ ቤተሰቦችን፣ እንዲሁም ለሰፈር ሰዎችም ለቤተሰቦችም ለእናንተም አመሰግናለሁ። ስሜኔን ባለ ነው ሁላችሁንም እናመሰግናለን በሷን በኔም እኔ ማመስገን የምፈልገው አንደኛ ነገር ፈጣሪ ነው። ሁለተኛ ነገር ደግሞ አባቴ ነው ማመስገን የምፈልገው። እዚህ ደረጃ እንድደርስ የሚያደርገኝ እሱ ነው እና የቲክቶክ ቤተሰቦች ቃ ሁሉም የኢትዮጵያን ሕዝብ በጣም ማመስገን ፈልጋለሁ። ይህንን ስም መጥራት ስለማልችል እንደዚህ እንደዚህ እና የሽሮ ሜዳ ሰፈር ልጆች አመሰግናለሁ ቀሌላ ግን በጣም ነው የማመሰግነው። እኔ ግን መጀመሪያ ሲያናገርሽ እና ሽሮ ሜዳ ሽሮ ሜዳ በሚለው ዘፈና እዚህ ቀርቼ እዚ መታቀረች ያ ሽሮ ሜዳ የፍቅር ሰፈር ነው። በነገራችን ላይ ያው አልባሳት ከዚሁ ነው መነሻው። ሸማኖች አሉ እዚሁ እኛ ጋ፣ እኛም ሸማኖች ነን እና የባህል ጥበብ አላት እሷም። በዚሁ አጋጣሚ እንዲሁም እንዲተላለፍልን ያው ማዘዝ ለሚፈልጉ ያው እሷ ስልክ ባዮ ላይ አለ የእኔ ቲክቶክ ላይ አለ። የእሷም ሰውዳ ጥበብ ይወጣል። ያሉበት ዲልቨሪ ራሴ ነኝ፣ የራሴ ሞተረኛ ነው ማደርስላቸው ባሉበት። በተመጣጣኝ ዋጋ በቂ ቆንጆ ልብስ ያቀርብላችኋል፣ ያውን በቅናሽ ዋጋ በቅናሽ ዋጋ። እኔ ሰውዳ ጥበብ እባላለሁ። እና ማስታወቅ የምፈልገው ነገር ያገር በዓል መሸጥ በሸጨኝ ነው። ሽሮ ሜዳ ብትመጡ አታገኙኛላችሁ በቅናሽ ዋጋ እንዲሁም የተለያየ ማስታወቂያ ማሰራት የሚፈልጉ ካለ ስልካችን ባዩ ላይ አለ። ክፍት ነው ቤታችን ክፍት ነው። ለማን ነው? በጣም አመሰግናለሁ። ጊዜ ያክብርልኝ። ቡና እየታየኝ ነው እዛ ላይ እና ቡናችን እንጠጣል። ምን ይመስላችኋል? ሰዎች ጋር ይመጣሉ። ቤተሰብ አደርጋለሁ። ከእናንተ ተሞክሮ በጣም አመሰግናለሁ። በትክክል ይመጣሉ። እናመሰግናለን። እኛም ያው በዚሁ አጋጣሚ ሽሮ ሜዳ የባህል ጥበብ እንሰራለን። በዚሁ አጋጣሚ ለማስተላለፍ የምፈልገው እንዲሁም ማስታወቂያ ለማሰራት የምትፈልጉ ካላችሁ ስልክ ቁጥራችን 0990 0697763 ነው። አድራሻችን ሽሮ ሜዳ ነው። ስልክ ቁጥራችን 56 ላሜራው ላይ ነው። ከጀርባ ማስታወቂያ ምንም ነገር ቤታችን ክፍት ነው እንላለን እየመጡ እንዲጎበኙን እንላለን። በዚሁ አጋጣሚ በጣም አመሰግናለሁ። የሚመጣሉ ተስፋ አደርጋለሁ። እኔ እዚሁ ተለክቼ ነው የምሄደው። ይቻላል። በጣም አመሰግናለሁ። የተከበራችሁ ተመልካቶቻችን ፕሮግራማችን የሚመስል ነበረ። በሚቀጥለው ሳምንት በሌላ ቦታ እስከምንገናኝ እስከ ሳምንት ሸር ቆዩ። ልንወዳችኋለሁ። ቻው እንበላቸው። ቻው ቻው ቻው ቻው ቻው ቻው ቻው ቻው ቻው ቻው